ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 22 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ጎጃምና ወሎ ቀጠናዎች አፋባሃ ከፍተኛ ተጋድሎ የታየበት ውጊያ እያካሄደ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። የአፋባሃ የጎጃም ቀጠና ወታደራዊ አማካሪ ቀጠናዊ አሰላለፎችን ከግምት ያስገባ የትግል እንቅስቃሴ ያስፈልጋል ብሏል። ትሰሙታላችሁ። ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈ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

በጎንደር ጎጃምና ወሎ ቀጠናዎች አፋብሃ ከፍተኛ ተጋድሎ የታየበት ውጊያ እያካሄደ ነው። የአገዛዙ ጦር በደቡብ ጎንደር እስቴ ደንሳ መካነ ኢየሱስ ከተማ ምሽጉን ያደረገው የአገዛዙ ሰራዊት ከሌሊቱ ስድስት ሰዓት ድባና የተባለ ቦታ ላይ የአማራ ፋኖችን ለማፈን ሙከራ አድርገዋል። የአገዛዙ ዙፋን ጠባቂ ወታደሮች የሚያፍኑበት የጊዜ ቅድ ስድስት ሰዓት ቢሆንም ቀድሞ መረጃው የደረሳቸው ፋኖች ቀድሞ ቦታቸውን በመያዝ ጠብቀዋቸዋል። ለስድስት ፋኖች የተላከው አንድ ሻምበል ሰራዊት ሲሆን ሌሊት ስድስት ሰዓት ላይ የመከላከያ አብሬዎችን ደፈጣ ይዘው አሳልፈዋቸዋል። አብሬዎቹ ካለፉ በኋላ ብዛት ያለው የአገዛዙ ጦር የፈለጉበት ቦታ ላይ መድረሱን ሲያረጋግጡ በቀጥታ የሩምታ ተኩስ ከፍተውባቸዋል። ከዚህ በኋላም ታሪክ ተቀየረና አፋኙ ጦር በአማራ ፋኖች ታፍኖ ሲመታ አገዛዙ ከእስቴ ተጨማሪ ኃይል ይድረስልኝ የሚል ጥሪ ማቅረቡ ተሰምቷል። አጋዥ ኃይል ከኋላ የመጣ ሲሆን፣ በዚህም ፋኖች ከማፈን ወደኋላ አላሉም። ከሌሊቱ ስድስት ሰዓት እስከ ረፋድ አራት ሰዓት ውጊያ የተደረገባቸው ቦታዎች ደስኳ፣ ድባና ሰዓት አዳራ አጎና ጓሳና ጥናፋ ናቸው። የስቴደንሳው ብርጌድ መሪ ሻለቃ፣ ብርቃዬ ሁደምሴና ጓዶቹ ባደረጉት ብርቱ ተጋድሎ በብልጽግናን ጦር ሁሉ አሳፍረውና ጓዶቻቸው የአማራ ፋኖች ደርሰውላቸው ከቀኑ አራት ሰዓት ቀጠናውን ለቀው ወጥተዋል። በዚህ ፋኖ ጸረ አፈና ስራ ፋኖቹ ጥሩ የሆነ ውጤትን ያገኙበት በአገዛዙ ላይ ቁሳዊና አካላዊ ጉዳትን ያደረሱበት የሞራል የበላይነትን የወሰዱበትና በጥቅሉ የአማራ ፋኖን አይበገሪነት ያሳዩበት አስገራሚ ውጊያ ነበር ነበር ተብሏል። ትናንት ግንቦት 21 2017 የአገዛዙ ሰራዊት በአንዳቤት ወለሽ ተነስቶ ወደ ወፍጫም ሲጓዝ እረኛ ሸንጎ የተባለው ቦታ ላይ በተወሰደ የደፈጣ ውጊያ አገዛዙ ከፍተኛ የሆነ ኪሳራን ተከናንቦ ቅዱን ሳያሳካ ተመልሷል። ዛሬ ግንቦት 22 2017 ደግሞ የአገዛዙ ሰራዊት ከአንዳቤት ደቡብ አቅጣጫ ገነት ማርያም ላይ ከአማራ ፋኖ ጋር ውጊያ ሲያደርግ አርፍደዋል። በዚህ ቦታም ሆነ በየትኛውም የአማራ ፋኖ መገኛ ቦታዎች ላይ አገዛዙ ከፍተኛ የሆነ ኪሳራን እየተቀበለ ነው የሚ? በሌላ በኩል ደግሞ የምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር በአራት ግንባር ማለትም አቦሆይ ጋሪያ፣ ድንጋይ ቀበሌ፣ አረፋ ጊዮርጊስና አራዱም ከተማ የብልጽግና ዙፋን ጠባቂ ጦር ጋር በመፋለም ታላቅ ድል ሰርተዋል። ዞብላምባ ክፍለ ጦር አራተኛ ሻለቃ በአቦሆይ ጋሪያ ሁለተኛ ና ስድስተኛ ሻለቆች በአረፋ ጊዮርጊስ ሶስተኛ ሻለቃ ከቀዩ ጋሪያ እስከ ድንጋይ ቀበሌ እንዲሁም የክፍለ ጦሩ ቃኝና የአንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ በአጠቃላይ በአራት ግንባር ድል ተጎናጽፈዋል። ተጠቅሰዋል። የዞብላምባ የክፍለ ጦር ቃኝና አንደኛ ሻለቃ ቃኝ ራያ ቆቦ አራዱም ከተማ ሌሊቱን ገብተው የአገዛዙን ካምፕ በመቆጣጠር በርካታ ሰራዊት ሙትና ቁስለኛ በማድረግ እንዲሁም ቁሳዊ ጉዳት በማድረስ አንገት በማስደፋት ታላቅ ድል ሰርተዋል። ሁለተኛና ስድስተኛ ሻለቆች ወደ አረፋ ጊዮርጊስ ለመውጣት አስቦ ማጥቃት ያደረገን ኃይል በመረምረም በርካታ ሙትና ቁስለኛ አድርገው ወደ መጣበት መልሰውታል። ከራያ ቆቦ በሰሜን ምስራቅ አቅጣጫ ድንጋይ ቀበሌ ዙሪያ ሶስተኛ ራያ ሻለቅ በርካታ የአገዛዙ እግረኛ ሰራዊት በሞርተር በዙ 23ና ብረት ለበስ ታጅቦ ማጥቃት ቢያደርግም አንድ አካባቢ ብቻ 22 አስክሬን ያነሳ ሲሆን ሶስት ፓትሮልና ሶስት ኦራል ቁስለኛ ወደ ቆቦ ሆስፒታል ጭኖ ወስደዋል። ማደኛዋ ራያ ሻለቃ የአገዛዙን ኃይል ከመደምሰስ ባሻገር ሰባት ክላሽና ከ2100 በላይ የክላሽ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶች ማርከዋል። በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት የብልጽግና ጦር ንጹሐንን ኢላማ ያደረገ የከባድ መሳሪያ ጥቃት በመክፈል ክፈት ድንጋይ ቀበሌ አካባቢ ልዩ ስሙ ኮረራው መንደር በብረት ለበስ ሶስት መኖሪያ ቤት ከነ ሙሉ ንብረቱ በማቃጠል ሙሉ ለሙሉ አውድመዋል። በሌላ በኩል በአፋ ባሀ ቀኝ ጌታ ዩፍታይ ንጉሴ ስድስተኛ ክፍለ ጦር የብረሀኛው ቀስት ደመና ብርጌድ አባላት ደብረ ኤልያስ ከተማ በመግባት ውጊ አድርገዋል። በዛሬው ዕለት ግንቦት 22 2017 ዓ ም ቀስቶቹ ደብረ ኤልያስ ከተማ ዘልቀው በመግባት ከአገዛዙ ኃይል ጋር እጅ በእጅ በመቅጠም ሙትና ቁስለኛ አደርገውታል። በተመሳሳይ መከላከያ አድማ ብተና ና ሚኒሻ ከቡሬ ከተማ ወደ ቁጭ ባደረጉት እንቅስቃሴ የአማራ ፋኖ በጎጃም አፋብሃ አምስተኛ ክፍለ ጦር የቡሬዳ ሞት ብርጌድ ተወርዋሪ ኃይል በብርጌዱ ዋና ሰብሳቢ ና በብርጌዱ ወታደራዊ አዛዦች አማካኝነት ልዩ ቦታው በአንጃ አካባቢ ልዩ የሆነ ስልታዊ ደፈጣ በመጣል የብልጽግናን ጦር አይቀጡ ቅጣት ቀቱታል። ይህ በእንዲህ እንዳለ ሃምሳ አለቃ ታደሰ ከሰማይ የምስራቅ እዝ አራተኛ ኮር ሰባ ስድስተኛ ክፍለ ጦር አራተኛ ሻለቃ አንደኛ ሻምበል መሪ የሆነው ሙሉ ትጥቅና አይኮን ሬዲዮ በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉና ብርጌድ ያለማየሁ ከቤ ሻለቃን ተቀላቅሏል። የአፋ ብሃ የጎጃም ቀጠና ወታደራዊ አማካሪ ቀጠናዊ አሰላለፎችን ከግምት ያስገባ የትግል እንቅስቃሴ ያስፈልጋል አለ። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ወታደራዊ ኃይል አማካሪ ፋኖ ማንችለት ሱ ባለው ወቅታዊውን የቀጠናውን የኃይል አሰላለፍ በሚመለከት አጠር ያለ ትንተና ሰጥቷል። በትናንትናውም ሊከሰቱ ይችላሉ ተብለው በሚታሰቡ የቀጠናው አሰላለፍ ምክንያቶች ሁሉም ራሱን አሸናፊ ለማድረግ ርብርብ ላይ ነው ያለ ሲሆን ለማይቀረው ለውጥ አማራ ጠል ኃይሎች ፕላምቢን በረዥምም በአጭርም ገመድ ገመድ እየተበተቡ ነው ሲል አብራርቷል። ማን ወዳጅ ነው? ማንስ ጠላት ነው? የት መድረስ እንፈልጋለን? የፈለግነው ቦታ ላይ ለመድረስ ምን ምን ማድረግ አለብን? ራሳችንን እንጠይቅ ሲልም ገልጿል። በአማራ ሕዝብ ትግል ውስጥ የግለሰብም ሆነ የቡድን ሚና ያለው አካል ሁሉ የህዝባችን ትግል ላይ አውንታዊ እንጂ አሉታዊ ተጽዕኖ እያሳደረ አለመሆኑ መመርመር አለበት ሲልም አንስቷል። በጀዋርና በአብይ አህመድ በጌታቸው ረዳና በደብረ ጽዮን መካከል ያለው ልዩነትም ፕላን ኤ ቨርሰስ ፕላን ቢ ነው። የአማራ ኃይልስ በሚል ይሞግታል። በዚህ ሁሉ ትንቅንቅ መካከል መጠጊያ ኢትዮጵያዊነትስ ብቻውን መቆም የማይችል ልፍስፍስ ኃይል በመሆኑ የአማራ ብሄርተኝነት መታከክ ከተያያዘው ውሎ አድሯል ያለው ወታደራዊ አማካሪው የያ ትውልድ ርዝራዦች ባለፉት ሪዮት አለም ዛሬም ህዝባችንን ዋጋ ላይ ያስከፍሉ ያላቸውንም የሌላቸውንም አቅም አሟጠው እየተጠቀሙ ነው ብለዋል። ለመተጋገዝ ቅን መሆንና የሀሳብ ባርነትን ማስወገድ፣ ከመንደርና ቡድንተኝነት ከፍ ብሎ ማሰብ፣ የትግሉን መለሻ ምክንያቶች አለመርሳትና ግባችን ላይ ብቻ ትኩረት ማድረግ እንዲሁም ከክፋት የራቀ እኛ ነትን ማንገብ ተቀያያሪውን የምስራቅ አፍሪካ አሰላለፍን ማሸነፊያ መንገድ ነው። ከዚህ በመለስ የሚደረጉ የሰፈር አተካራዎችም ሆነ ግለሰባዊ ዝናና ፍላጎቶች አንድም የጠላት ተልዕኮ ሌላም ቅርብ አዳሪነት ነው በማለት አጽንኦት ሰጥቷል። የተከፈሉና ወደፊትም ሊከፈሉ የሚችሉ ውድ ዋጋዎችን በማሰብ ሁሉም ይህንን ውጤት ለማስመዝገብ ብቻ እልህ አስጨራሽ ርብርብ በማድረግ ይታገል ሲል አሳስበዋል። ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው፣ በመከላከያ የተሰጠኝ ኃላፊነት የለም ሲሉ ጀኔራል ሳሙራ የኖስ ገለጹ። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የነበሩትና በጡረታ የተሰናበቱት ጀኔራል ሳሙራ የኖስ ዳግም ወደ መከላከያ ሰራዊት ተመልሰዋል፣ መከላከያ ውስጥ ኃላፊነት ተሰጥቷቸዋል፣ ከጀኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች ወጥተው ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ ነበር። ጀኔራል ሳሞራ የኑስ የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም። ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ለቲክቫ ኢትዮጵያ ተናግረዋል። ጀኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል። ተናግሯል። ጀነራሉ ላለፉት ዓመታት አብይ አህመድን ሲያማክሩና ሲያገለግሉ እንደነበር ቢገለጽም እርሳቸው ግን ሲክዱ ከርመዋል። በአዲስ አበባ በታክሲ መጫኛና ማውረጃ ተርሚናሎች ላይ በስጋት ምክንያት አድማ ብተናና ፖሊስ ተሰማራ። በአዲስ አበባ ከተማ ውስጥ የህዝብ አገልግሎት የሚሰጡ ተርሚናሎችን በአዲስ አሰራርና አደረጃጀት ለማስተዳደር አስብ ያለው ሲል የብልጽግናው አገዛዝ ሲገልጽ ነበር። ይህን ተከትሎ ከስራ ቦታችን ልንባረር ነው፣ አዳዲስ የመንግስት ካድሬዎች ስራችንን ሊቀሙ ነውና ሌሎች ስጋቶች በታክሲ ተራ አስከባሪዎች ሲቀርቡ ቆይተዋል። በተለይ ከትናንት በስቲያ ጀምሮ ተራ አስከባሪዎች አትሰሩም ተብለን አስቁመውናል ብለው የተናገሩ የሚናገሩ ሲሆን አንዳንድ የታክሲ መጫኛና ማውረጃ ተርሚናሎች በፖሊስ አካላትና በአድማ ብተና ኃይሎች እየተጠበቁ ይገኛሉ። ኮልፌ ላይ ተራ አስከባሪዎች በሙሉ ተባረናል፣ እንደ አንሰራ ታክሲ ተራው በአድማ በታኝ እየተጠበቀ ነው ያሉ አንድ የመረጃ ምንጭ የተርሚናሎችን በአዲስ አሰራርና አደረጃጀት ለማስተዳደር በወጣው ደንብ ዙሪያ በቂ ውይይት ሳይደረግና ለእነሱ ምትክ ስራ ሳይሰጥ መባረራቸውን ይናገራሉ። ነባር የታክሲ ተራ አስከባሪዎች ግን አዲስ ማህበራቱ ስራቸውን እንደወሰዱትና እነሱ ችላ እንደተባሉ በመግለጽ መብታችንን እናስከብራለን በረሃብ አንሞትን በማለት በማህበሮቻቸው አማካኝነት እንቅስቃሴ ለማድረግ እየተዘጋጁ መሆናቸውን ተናግረዋል። ይህ እንቅስቃሴ ያሰጋው ብልጽግናም አድማ ብተናና የፖሊስ አባላትን በየተርሚናሉ እየመደበ መሆኑ ተሰምተዋል። ህዝብን ብሶትና ምሬት ውስጥ መክተት የማይሰለቸው ብልጽግና አሁን ላይም ነባሪ አዲስ አበባ ወጣቶችን ከአንድ አካባቢ ባመጣቸው ወጣቶችና መንግስቴን ይጠብቁልኛል በሚላቸው አካላት እየተካቸው ነው። ይህንንም በአዲስ አበባ ይነሳብኛል የሚለውን ህዝባዊ ስጋት ጨምሮ ማንነት ተኮር ማሳደድ ማስወገዶችንና ማጽዳቶችን ለማድረግ እየተጠቀመበት ነው። ሶማሊያ ከኢትዮጵያ ጋር ዳግም ውጥረት ውስጥ የገባች ሲሆን ዲፕሎማቱም በብልጽግና ታስረዋል። ከቅርብ ወራት በፊት በቱርክ አሸማጋይነት የሰከነው የኢትዮጵያና የሶማሊያ ግንኙነት አንድ ሰሞን የተስተካከለ ቢመስልም ይዞት የመጣው ጣጣ ግን አሁን ድረስ እንደቀጠለ መረጃዎች ያሳያሉ። አሁን ላይ በውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ዳይሬክተር ጄኔራል የሆኑትና በሶማሊያ የቀድሞ የኢትዮጵያ አምባሳደር ሆነው ያገለገሉት ዲፕሎማቱ ዶክተር ጀማሉዲን ሙስጠፋ ዑመር ከቀናት በፊት ለእስር መዳረጋቸውን ሰምቻለሁ መሰረት ሚዲያ ዘግበዋል። ዶክተር ጀማሉዲን ከሶማሊላንድ ጋር ተፈርሞ በነበረው የመግባቢያ ሰነድና ይህንን ተከትሎ ከተነሳ ሁኔታ ጋር በተያዘ በደህንነት ሰዎች ተይዘው እስር ቤት መግባታቸው ታውቋል። አምባሳደሩ በሶማሊላንድ ና ሶማሊያ ጉዳይ ላይ ከኢትዮጵያ ውጭ ጉዳይ ተወክለው ከሚነጋገሩ ቁልፍ ሰዎች አንዱ እንደነበሩ ታውቋል። ውጭ ሀገር ለሚኖሩ ተቃዋሚ ኢትዮጵያውያን የዲያስፖራ አባላትና ለሌሎች የውጭ አካላት መረጃ አሳልፈው ሰጥተዋል በሚል ጥርጣሬ በቁጥጥር ስር ውለዋል ያሉት ምንጮች በሂደት ሌሎች ክሶችም እንደሚ ይጨመሩባቸው ይጠበቃል ብለዋል። አምባሳደሩ በሌሉበት ቢሮአቸው ተፈትሾ ከዛም ከመስሪያ ቤቱ ውጭ ታፍነው እንደተወሰዱ ታውቋል። ይህ የአምባሳደሩ እስር ኢትዮጵያና ሶማሊያ ወደ ከፋ ግጭት ሊገቡ እንደሚችሉ የሚነገሩ መረጃዎችን ያጠናከረ ሆኗል። ሙስጠፌ መሐመድ በአሁኑ ሰዓት በሁለት ቢላ እየበሉ እንደሆነና ከሶማሊያም ከብልጽግናም ጋር እየሰሩ መሆኑ ታውቋል። ሶማሊያ የአንካራውን ስምምነት እንደተወችው ና በውስጥ ጉዳይ ያሴራሉ ካለቻቸው አብይ ጋር ወደ ግጭት ልትገባ እንደምትችል የሮሃ ምንጮች ገልጸዋል። በላይም በሙስጠፌ የሚመራው ሶማሌ ክልል ውስጥ ለውስጥ ውጥረቱን ከፍ የሚያደርጉ እንቅስቃሴዎችን እንደሚያደርግ ሰምተናል። በሌላ በኩል ደግሞ የሶማሌ ተቃዋሚዎችን አብን ውጥረት ውስጥ እየከተቷቸው መሆኑን በሌላ በኩል ደግሞ የሶማሌ ተቃዋሚዎችን ውጥረት ውስጥ እየከተቷቸው መሆኑን ለማወቅ ተችሏል። በሌላ በኩል በቅርቡ መነጋገሪያ የነበሩት በህንድ የኢትዮጵያ አምባሳደር ፍስሐ ሻውል ወደ ሀገር ቤት ሊጠሩ እንደሆነ ተሰምተዋል። አምባሳደሩ ከአንድ ሳምንት በፊት ህንድ ሀገር ካለ አንድ ሚዲያ ጋር ባደረጉት ቃለመጠይቅ ላይ በቅርቡ በህንድና ፓኪስታን መሃል ተከስቶ በፍጥነት የበረደውንና የ26 ሰዎችን ህይወት የቀጠፈውን ግጭት በተመለከተ አስተያየት ሲሰጡ ፓኪስታንን ለግጭቱ ተጠያቂ አድርገው ተናግረው ነበር። እኛ የሽብር ጥቃቱን አውግዘናል። ህንድ ኃላፊነት በተሞላበት ሁኔታ እርምጃ ወስዳለች። ችግር ለመፍጠር ወደ ፓኪስታን የሄዱት ህንዶች አይደሉም፣ ፓኪስታኖች ናቸው ችግር ለመፍጠር ወደ ህንድ የመጡት ያሉት አምባሳደር ፍስሐ ፓኪስታኖች ሰዎችን በማንነታቸው እየለዩ እንደነበር ገልጸው ይህም በጣም መጥፎ ነው ብለው ገልጸውት ነበር። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከውጭ ጉዳይ ከተውጣጡ ዳይሬክተርና ከዚያ በላይ ያሉ ሰዎች ጋር ባደረጉት ውይይት ላይ ዲፕሎማቶችን በሁለት ቢላዋ መብላት አትችሉም ወይ መስሪያ ቤቱን ልቀቁት ወይ ከብልጽግና ጋር በጥብቅ ስሩ ማለታቸው ተጠቁመዋል። የዲፕሎማቶች ዋና መመዘኛ በተለይ በሶሻል ሚዲያ የሚያስተላልፉት መልእክትና የሚሰራጩ መረጃዎችን በመከታተል ምላሽ መስጠት እንደሚሆን ተነግሯቸዋል። ይህንን ተከትሎም ውጭ ጉዳይ ሚኒስትሩ ለዲፕሎማቶች ጥብቅ መመሪያ ሰጥተዋል በማለት ምንጮች ጨምረው ገልጸዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸዋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።